ቴክ ናችሁ። ዛሬ ደግሞ በአዲስ ላይቭ ተከስተናል። ቪዲዮውን እስከ መጨረሻው ድረስ እዩት። ትዝታ ሀገር ቤት ምን ይመስላል ዙረት አብረን እንጓዛለን። ሀሳብ አስተያየታችሁን እያስቀምጣችሁ አብረን የምንቆይ ይሆናል። ይህ የምታዩት ግሪን የሆነ ቦታ በጣም ያምራል ማለት ነው። እንደምታዩት አይም የኢትዮጵያ ትላላችሁ። ትናንትና ያበደ ዝናብ ነበር የጣለው። ዛሬ እንዴት አምሮበት ነው። እንደምታዩት ሰፈሩ ሁሉ በጣም አምሮበታል ማለት ነው። ሰሞኑን በጣም ዝናብ ጠፋ ተብሎ በጣም ሪስ ሲባል ነበር አገር ቤት። በተለይ በቃ በተለይ ለግብርና በጣም ያስፈልግ ነበር እና በቃ ከተማ ገጠር፣ በተለይ ገጠር ሰው በቃ እየተንጫጫ ነበር ማለት ነው ሰው ዱዓ በቃ በፈጣሪ ተቆጣ ምናምን እያሉ በቃ የደለ ተደናግጦ ነበር ማለት ነው። እና አሁን ዝናብ ጥሎልናል እና በጣም ደስ ይላል፣ ደስ ብሎናል። በስደት ያላችሁ የሀገሬ ልጆች ሀገራችን አምሮበታል።

ማስገር ነው። ለማንኛውም በነገራችን ላይ ዩቲዩብ አፕዴት አድርጎ አምጥቶታል፣ ላይቭ ላይ ማለት ነው። ቪዲዮ ፍሮንት እና ባክ ማድረጊያው እንዳለ ሆኖ ተጨማሪ ቪዲዮ ከፈለግን መዝጋት የምንችልበትን የቪዲዮ ዳሽቦርድ አምጥቶልናል ማለት ነው። ይሄ አዲስ አፕዴት ነው። በጣም ደስ ይላል። ዩቲዩብ እና ቲክቶክ አሁንም በከፍተኛ ደረጃ መፎካከራቸውን ቀጥለዋል። ይሄ ደግሞ ለተጠቃሚው ለእኛ በጣም አሪፍ ነው። ነገሮች ኢዚ እየሆኑ ይሄዳሉ ማለት ነው። በዛው ልክ ስራ መስራት በጣም ይጠበቅብና ማለት ነው። እና የሀገሬ ልጆች ስ አበረታቱን፣ በተለይ በሀገር ቤት ያለን ሰዎች የኢንተርኔቱን ሁኔታ ታውቃላችሁ። ላይክ በማድረግ ሼር በማድረግ ሰብስክራይብ በማድረግ አበረታቱን ማለት ነው። ዩትዩብ ያላችሁ ታቦታላችሁ አላችሁ ዩትዩብ ምን ያክል አድካሚ እንደሆነ ስለዚህ አግዙን፣ በጣም እንተባበር። በዚህ አጋጣሚ ያው ትዝታ ቲዩብ ከዚህ በፊት በሌላ ቻናል የምታውቁኝ ሰዎች ታውቁኛላችሁ። ያው ያ ቻናሌ ተቃጥሎብኝ ነው ማለት ነው። እድሜ ለዩቲዩብ ካምፓኒ ያው ኢትዮጵያን አውቶ አውት ኦፍ ሜምበር አርጓታ ማለት ነው። ኢትዮጵያ ወደ ኢትዮጵያ እንግዲህ ቬሪፊኬሽን ኮድ አይላክም። ላለፉት ስድስት እና ሰባት ወራቶች ዩቲዩብ ካምፓኒ ቬሪፊኬሽን ኮድ ወደ ኢትዮጵያ አይልክም ማለት ነው። እንግዲህ ኢትዮጵያ የዩትዩብ አባል ሀገር ባለመሆኗ እንግዲህ በጣም ብዙ ነገር እያሳጣት ይገኛል። ብቻ ግን እኛም ተስፋ እንቆርጥም። ጠንክረን እንሰራለን። እናንተም ታግዙናላችሁ። አገዳ ስንት ስንት ነው? ገ እንግዲህ ሀያ ብር አገዳችንን ገዝተን እየበላን ወዴት እንሄዳለን ማለት ነው? ወደ መስክ ወደ ተፈጥሯዊ ቦታ እንሄዳለን ማለት ነው። እናንተም አብራችሁን ትጓዛላችሁ እንደምታሉ። ይህ አገዳ ትልቅ አገዳ ነው ማለት ነው። አገዳ ብቻ ነው ሀገራችን፣ ርካሽ። ሌላ ሁሉም ነገር ውድ ነው ማለት ነው። አገዳ ግን አምሳ ብር ከያዝ ከአንዳች ያህል ግድንግድ ቁም አገዳ ትይዝና በቃ ጫር ሰው ብቻህን ሁላ ማለት ነው። ሲሰለችህ ምናምን ትተው ትሄዳለህ እና አገዳ በጣም ርካሽ ነው እና ይሄን አገዳ አሁን ወንዝ፣ መስክ፣ ሜዳ ላይ እንሄድና በቃ እንከተከተዋለን ማለት ነው። እኔ አገዳ በነገራችን ላይ በጣም ነው የምወደው ሁሌ ወደ ተፈጥሮ ቦታ ከሄድኩኝ፣ ጉዞ ካደረኩ፣ ትራቨል ካደረኩኝ እኔ አገዳ ሳሊዝ አልሄድም ማለት ነው። ሁልጊዜ እና እዚህ ጋር ሰፈር ሚጢጢ የኮሪደር ልማት በሉት በቃ በአጠቃላይ እዚህ ጋር መንገድ እየተሰራ ነው። ችከሶች መንገድ

ሰዓቱ በጣም ሄዷል። የሚገርማችሁ ነገር ማለት ነው ሰዓቱ አስራ አንድ ሰዓት ሆኗል። እንግዲህ ግን ፀሐዩ በጣም ሪፍሌክት ያደርጋል። እንደዚህ ቪዲዮ ለመቅረጽ ሁላ ራሱ በጣም የሚያስቸግረው ማለት ነው። ግን ከዚህ ከዚህ አምሽቼ በወጣ ደግሞ ያው ይመሻል ማለት ነው እና አንዳንዴ አየር ንብረቱ በጣም አስቸጋሪ ነው ማለት ነው። ኮሪደር ልማት ባሉት በቃ በጣም እ እያለ ነው። ኮሪደር ልማት ኮሪደር ልማት

እዚህ ጋር ልጆች ኳስ እየተጫወቱ ነው። ኳስ ሜዳ ምግ ኳስ ሜዳ ናቸ እንደምታዩት እንግዲህ ሰፊ ሜዳ ነው። በጣም ያምራል። ግን በነገራችን ነው እንደምታዩት

እንደምታዩት ወንዙ ሞልቷል። በአንድ ቀን ዝናብ ነው። በቃ እንደዚህ የምልስ ያለው ማለት ነው። ትናንትና ክክታ አይገልፀውም ጨቀጨቀው